ቂጥ አይነካም፣ ቂጥ አይነካም፣ ቂጥ አይነካም እንጂ ብልቷን ብፈልግ በስተ ኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ አክት እሷን ላውን አድርገህ አንተ ታች ሁነህ ነው፣ እሷ ታች ሁነህ አንተ ላውን ሁነህ እንደተመቸህ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናን አላህ ወተቁ ይለናን ባህላና ቂጥ አይነካም፣ ቂጥ አይነካም ምንም አላደረኩም። ምንም ያደረኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮ ሊዩት ምን አደረኩት? ፍለርት እያደረኩ ነው። ምንም አላደረኩም። ፊንገር አድርገሷል ካላችሁ ደግሞ መብቴ ነው በንብረቴ። ቂጥ አይነካም ቂጥ አይነካም እንጂ ብልቷን ቂጥ አይነካም ቂጥ አይነካም ዘምታችኋል። እንግዲህ ያለውን ቂጥ አይነካም ብሏል። ቂጥ አይነካም ቂጥ

እንትን ትልቅ ነገር ታሰማናለህ እና አላህ ይቆጣል ብሏል። ቂጣ አይነካም፣ ብልቷን እንደፈለግ ያደርጋል። እንዴት አድርጉ ምን ምን ሊያደርግ ያስቡ። አይ እንደ አንተ ሰዎች እኔ እኮ በጣም ነው የምታሰጉኝ። ብልቷን እንደፈለግ እንደፈለግ ብሏል። እንዴት አድርጎ ሊያደርግ እንደሆነ ሊያሳየን ጥሩ ነበር፣ አላሳየንም እንጂ ማለት ነው። ደግሞ አላ እዚህ ውስጥ ነ ምን አገባ ውስጥ እግዚአብሔር ያሳያችሁ። ምና አላ እዚህ ውስጥ ምን አገባው? እንደዚህ አይነት ነገር ውስጥ ምን ጥልቅ ያደረግ? አላህ ምናምን ይላል ይቅር ይበላል። እግዚአብሔር ይቅር ይበላ

የሙሴን እንጨት መቋሚያ እና የሙሴን ጀልባ ነበር ይዤ እመጣ። እርግጠኛ ነኝ እዛ እናውም ኢትዮጵያ አካባቢ ነው ሰምጦ ጠፍቶ ምናምን እየተባለ አሁን። ምንድን ነው ሻንጣውን ምንድን ሻንጣ ነው? የሆነ ሳጥን እየፈለጉ ነው። ኢትዮጵያ ውስጥ ዘገኛ ቢጤነሽ ፍለርት እያደረጉ ነው ትላለች እ ፍለርት ማድረግ እንደዚህ ነው። እንደናንተ ደደሮች አስባችሁታል። ግን ምን ያህል ስምጥ ሊሆን እንደሚችል እንደዚህ ስትከፋፈት እኔ ባይዘው ያስባሉ። ውስጡ የጠፋ ብረታብረት ምናምን ምናምን ታስገምት ነው አሁን። ቀለበቷን ድረስ ላይ ወጣች ነው ይመስለኝ፣ ይዛለታል ጣቷን አይታችሁታል? ጣቷ እኮ ጣቷ እምሷን ከነካችሁ በኋላ ስትመለስ አንድ ቀለበት ጠፍቷል፣ ውስጥ ገብቷል። በሚቀጥለው ገብቼ ያወጣዋል ባለዋ ቀድሞኝ ካለ ወጣ ማለት ነው። እኮ ይመክራሉ። እንደዚህ አይነት ሰዎች ትምህርት ቤት ውስጥ ለምን ተባሉ ቲኔጀሮች ምናምናም ብለው ይመክራሉ እኮ፣ ባለጌዎች። ባሏ ምን ይሰማዋል? ሲሪስ ባሏ እናንተ እናንተኛው ባሏ የምታወራ ሰውዬ ማለት ነው። ምን ይሰማል? የምታወራው ሰውዬ ራሱ እሷን ምን ይሰማል? እዚህ ላይ ምዕማና ሰው የራሱ ድምፁ እንደዚህ ስለተቀዳ ምን ይሰማል? እና ነገሩ ከዚህ ሴትዮ ምን ትጠብቃ ያላችሁ? ከዚህ በፊት ጡቷን አሳይታችኋለን። አለምኒ ደ አና ጥበብ አለኝ ምናምን ማለት ነው የሚቀራት እየተጠላላችሁ እየሄዳችሁ ቁፍሩ። እንግዲህ ጥዋት ጥዋት እየተሰበሰቡ ዳቦ ይጎረጎራሉ። በዚህ እንጃ ለነገር በንጋታው እንጂ አያታሉ በሹካ በላች አንበሳ ነች በእጇ ብትበላ ደግሞ በዚህ እጇ በላች ወዲያው ነው እሷ የላሰችው ዳቦዋን የነካችበትን ወዲያው ላስ ነው ያረገችው በላሱ መናመጦ ነ አትምከሩ እንደዚህ አይነት ሰዎች አትምከሩ ምክር የማይገባቸው ሰዎች አትምከሩ ደግሞ ምን አረግኩኝ ፍለርት አረግኳል ይመቻችሁ ለማንኛውም ፓርትቱን ሰርልን እንግዲህ ምንም ብለሻል ገብታችሁ ሂት ብለሽ አይተነዋል ፓርትቱን እንጠብቃለን ቴንኪው ቨሪ ማች አቴንሽን ለኒው ጀነሬሽን ስላዳመጣችሁኝ አመሰግናለሁ ይመቻችሁ ባይ ባይ ወዳችኋለሁ